መጽሐፈ ነገስት ቀዳማዊ ምዕራፍ 16። የእግዚአብሔርም ቃል በባኦስ ላይ እንዲህ ብሎ ወደ አናኒ ልጅ ወደ ኢዩ መጣ። እኔ ከመሬት አንስቼ በሕዝቤ በእስራኤል ላይ አለቃ አድርጌሃለሁ፣ አንተ ግን በኢዮርብዓም መንገድ ሄደሃል። በኃጢአታቸውም ያስቆጡኝ ዘንድ ሕዝቤን እስራኤልን አስታቸዋል። ስለዚህ የምንሆ ባኦስንና ቤቱን ፈጽሜ ጠርጋለሁ። ቤትህንም እንደ ናባጥ ልጅ እንደ ኢዮርብዓም ቤት አደርጋለሁ። ከባወስም ወገን በከተማይቱ ውስጥ የሚሞተውን ውሾች ይበሉታል፣ በሜዳውም የሚሞተውን የሰማይ ወፎች ይበሉታል። የቀረውም የባወስ ነገር ስራውና ጭከናው በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ባኦስም ካባቶቹ ጋር አንቀላፋ፣ በቲርሳም ተቀበረ። ልጁም ሜላ በፋንታው ነገሰ። በእጁም ስራ ያስቆጣው ዘንድ እንደ ኢዮርባአም ቤት በእግዚአብሔር ፊት ስላደረገው ክፋት ሁሉ እርሱንም ስለገደለው የእግዚአብሔር ቃል በባኦስና በቤቱ ላይ ወደ አናኒ ልጅ ወደ ነቢዩ ወደ ኢዩ መጣ። በይሁዳም ንጉሥ በአሳ በ26ኛው ዓመት የባኦስ ልጅ ኤላ በእስራኤል ላይ በቴርሳ ሁለት ዓመት ነገሰ። የእኩሌቶቹም ሰረገሎች አለቃ ዘምሪ ተማማለበት ኤላም በቴርሳ ነበር። በቴርሳም በነበረው በቤት አሽከሮች አለቃ በኦሳ ቤት ይሰክር ነበር። በይሁዳም ንጉስ በአሳ 27 ኛው ዓመት ዘምሪ ገብቶ መታው ገደለውም፣ በፋንታውም ነገሰ። ንጉስም በሆነ ጊዜ በዙፋኑን በተቀመጠ ጊዜ የባኦስን ቤት ሁሉ መታ። ከዘመዶች ከዘመዶችና ከወዳጆች ሁሉ አንድ ወንድ እንኳን አልቀረም። ባኦስና ልጁ ኤላ ስለሰሩት ኃጢአት ሁሉ በምናምንቴም ስራቸው የእስራኤልን አምላክ እግዚአብሔርን ያስቆጡት ዘንድ እስራኤልን ስላሳቱበት ኃጢአት በነብዩ በኢዩ እጅ በባወስ ላይ እንደተናገረው እንደ እግዚአብሔር ቃል ዘምሪ የባወስን ቤት ሁሉ እንዲሁ አጠፋ። የቀረውም የኤላንን ነገር ያደረገውም ሁሉ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳ ንጉስ በአሳ በሀያ ሰባተኛው ዓመት ዘምሪ በቴርሳ ሰባት ቀን ነገሰ። ህዝቡን በፍልስጤም ሀገር የነበረው ገባቶን ከበው ነበር። ከተማይቱንም ከበው የነበሩ ህዝብ ዘምሪ እንዳመፀ ንጉሱንም እንደገደለ ሰሙ። እስራኤልም ሁሉ በዚያ ቀን በሰፈሩ ውስጥ የሰራዊቱን አለቃን ዘንበሪን አነገሱ። ዘንበሪም ከእርሱ ጋር እስራኤል ሁሉ ከገባቶን ወጥተው ቴርሳን ከበቡ። ዘምሪም ከተማይቱ እንደተያዘች ባየ ጊዜ ወደ ንጉሱ ቤት ግንብ ውስጥ ገባ። የንጉሱንም ቤት በራሱ ላይ በእሳት አቃጠለ። ስላደረገውም ኃጢአት እስራኤልንም ስላሳተበት ኃጢያት እግዚአብሔር ፊት ክፉ አድርጓልና በኢዮርብዓም መንገድ ሄዷልና ሞተም። የቀረውም የዘምሪ ነገር ያደረገውም አመጽ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ጊዜ የእስራኤል ህዝብ በሁለት ተከፈለ። የህዝቡ መኩሌታ የጎናት ልጅ ታምኒን ያነግሱ ዘንድ ተከተለው። እኩሌታውም ዘንበሪን ተከተለ። ዘንበሪንም የተከተለ ህዝብ የጎና ትልሽ ታምኒን በተከተለ ህዝብ ላይ በረታ። ታምኒም ሞተ፣ ዘንበሪም ነገሰ። በይሁዳ ንጉስ በአሳ በሰላሳ አንደኛው ዓመት ዘንበሪ በእስራኤል ላይ አስራ ሁለት ዓመት ነገሰ። በቴርሳም ስድስት ዓመት ነገሰ። ከሳምርም በሁለት መክሊት ብር የሰማሪያ ተራራ ገዛ፣ በተራራውም ላይ ሰራ። የሰራውንም ከተማ በተራራው ባለቤት በሳምር ስም ሰማሪያ ብሎ ጠራው። ዘንበሪም በእግዚአብሔር ፊት ክፉ አደረገ፣ ከርሱም አስቀድሞ ከነበሩት ይልቅ እጅግ ከፋ። በናባጥም ልጅ በኢዮርብዓም መንገድ ሁሉ በምናምንቴም ነገራቸው የእስራኤልን አምላክ እግዚአብሔርን ያስቆጡ ዘንድ እስራኤልን ባሳተበት ኃጢአት ሄደ። የቀረውም ዘንበሪ ያደረገው ነገር የሰራውም ጭከና በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ዘንበሪም ከአባቶቹ ጋር አንቀላፋ በሰማርያም ተቀበረ። ልጁም አካብ በፋንታው ነገሰ። በይሁዳም ንጉስ ባሳ በ38 ተኛው ዓመት የዘንበሪ ልጅ አካብ በእስራኤል ላይ ነገሰ። የዘንበሪም ልጅ አካብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። የዘንበሪም ልጅ አካብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርባም ኃጢያት መሄድ ታናሽ ነገር መሰለው። የሲዶናውያንንም ንጉስ የኤት በዓልን ልጅ ኤልዛቤድን አገባ። ሄዱም በዓልን አመለከ፣ ሰገደለትም። በሰማርያም በሰራው በበዓል ቤት ውስጥ ለበዓል መሰዊያ ቆመ። አካብም የማምለኪያ አፀር ተከለ። አካብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ። በእርሱም ዘመን የቤቴል ሰው አኪኤል ኢያሪኮን ሰራ። በነዌም ልጅ በኢያሱ እጅ እንደተናገረው እንደ እግዚአብሔር ቃል በበኩል ልጅ በአቢሮን መሰረቷን አደረገ በታናሹ ልጁም በሰጉብ በሮቿን አቆመ።